በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረት እና በጎነት የተጎበኘን የተጎበኛችሁ እግዚአብሔር ልጆች ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ ቤዛ ሆኖ መስቀል ላይ በተሰቀለ ጊዜ ዳ ሲከፍል ዳ የተከፈለለት የዳነ ህዝብ ያደረገን ያደረጋችሁ በክርስቶስ ውስጥ የተዋጁ የቅዱሳን ቤተሰቦች የሆናችሁ ብሩካን ሁላችሁን ሊቆያችሁ ሁሉን የሚችል አምላክ እና ጌታችን መሬታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ያው ከሚሆን ከመንፈስ ቅዱስ ጋር በአንድነቱ በሶስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ዛሬ ከዚህ ቀደም ከአንድ ወንድሜ ጋር አንድ ወንድሜ ደውሎልኝ ነበርና ምናለኝ፣ በግል አንዳንድ ጉዳዮችን ነገረኝና፣ እግዚአብሔርን ተወደዋለሁ ያልኩት ዝም አለ። ረዥም ሰዓት በስልክ ነበር እና ከዛ እንኳን እግዚአብሔር ራሴን እንኳን ስለመውደድ ያላቅም ብዙ ጊዜ በራሴ ጉዳይ የተጠመድኩ ሰው ነኝ። እግዚአብሔር ትዝ የሚለኝ አንዳንድ ነገሮች ሲገጥሙኝ፣ ችግር ሲፈጠርብኝ ካልሆነ በስተቀር መውደድ በሚባል ደረጃ እንኳን ከእግዚአብሔር ጋር የምኖር ሰው አይደለሁም አለኝ እና የዚህ ልጅ ግልጽ የሆነ መልስ የብዙዎቻችን የብዙዎቻችን ነው። እግዚአብሔር በልባችን ውስጥ ስፍራ አለው፣ ግን ስፍራው ምን ያህል እንደሆነ፣ ምን ልክ ላይ እንደሆነ ሁላችንም በእግዚአብሔር ቃል ውሃ ልክ ልንመዝነው ይገባል። ለመሰላችሁ እሱ የሚረዳቸው ነገርን የሚያስተካክልላቸው በግልጽም ሆነ ደግሞ ሳይታይ በተሰወረ መንገድ የሚያገዛቸው ልጆቹ የሚያዘጋጅላቸውን የተሻለ ነገር የሚያዘጋጅላቸው ለሚወዱት ነው ይላል እግዚአብሔር ቃል ሮሜ ስምንት ላይ እግዚአብሔርን ለሚወዱ እንደ ሀሳቡ ለተጠሩ ነገር ሁሉ ለበጎ ይደረጋል። በጎ ነገር ወይም ውጤቱ በጎ የሆነ ነገር ይሰራለታል፣ ይደረግለታል። ለዚህ ሰው ምን ለሚያደረግ? እግዚአብሔርን ለሚወድ እና እንዳሳቡ ለተጠራ። አሁን እኛ ክርስቲያኖች ኦርቶዶክሳውያን በቅዱስ ሐሳቡ የተጠራ ሕዝብ ነን። ቤተክርስቲያን ማለት የተጠራች ማለት ነው። ኪሌሽያ ይባላል በግሪክ የተጠራ ማለት ነው፣ የተሰበሰበ ሕዝብ። እግዚአብሔር በቅዱስ ዓላማው በልጁ ደም የሰበሰበው የጌታችን ስቶስ ደም ተረጭቶ ተዘርቶ ያፈራን ፍሬ ነን እኛ። ይሄ የታወቀ ነው። በቅዱስ ሀሳቡና ዓላማው የተጠራን ህዝብ መሆናችንን እናውቃለን። የምናመሰግነው በቤተክርስቲያን ውስጥ ነው። የምስጋና መሰዊያ የምናቀር መስዋዕት የምናቀረው ቤተክርስቲያን ውስጥ ነው። ስለዚህ እንደ ሀሳቡ የተጠራን ህዝብ መሆናችን ይታወቃል። ግን ይሄ እንደ ሀሳቡ የተጠራ ህዝብ እግዚአብሔርን ደግሞ ጠሪውን መውደድ ደግሞ አለበት። መውደድ ለአምልኮ መሰረታዊ ነገር ነው። የህግም ትዕዛዝ ነው። ጌታ አምላክን በፍጹም ልብህ በፍጹም ሀሳብህ በፍጹም ነፍስህ በፍጹም ኃይልህ ውደድ ነው ህግ የሚለው ሀሳብህ ሁሉ ያስበው ኃይል ገንዘብ ጥበብ እውቀት ጊዜ ኃይል ናቸው እነዚህ ለሰው ልጅ ይሄም ያስበው ይውደደው በልብህ ውስጥ ውደደው ከልብህ ከአንጀትህ ማለት ነው ነፍስህ ትውደደው ትፈልገው ትምረጠው የህግ መጽሐፍ የጥንቱ የህግ መጽሐፍ ሳይቀር እግዚአብሔርን በመውደድ ላይ ነው ትእዛዛትን ያሰረው በአዲስ ኪዳን ደግሞ ስንመጣ የጌታችን ኢየሱስ ክርስቶስ ትእዛዝ የሚፈጸምበት ትልቁ ኃይል መውደድ መሆኑን ነግሮናል እንዳልኳችሁ ትኖሩ ዘንድ ትእዛዜን ትፈጽሙ ዘንድ ውደዱኝ ነው የሚለው ተገዶ የማይሰርቅ ሰውና መስረቅ ነውር ነው ብሎ የማይሰርቅ ሰው እኩል አይደሉም ህግ ፈርቶ መታሰር ፈርቶ የማያመነዝር የሰው ንብረት የማያጠፋ የሰው ነፍስ የማያጠፋ ሰውና የሰው ነፍስ ክቡር ናት ክርስቶስ የሞተለት ነው ሰው ብሎ አስቦ የሰው ነፍስ የማያጠፋ ሰው እኩል አይደሉም ወዶ እግዚአብሔርን መከተል ወዶ እግዚአብሔርን ሀሳቦች መፈጸምና ፈርቶ እቀሰፋለሁ በረከት አጣለሁ ችግር ይደርስብኛል ብሎ ጠንቃቃ ጻድቅ ሰው መሆን የተለያዩ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንድንወደው ነው የሚፈልገው። ዮሐንስ 21 ላይ በውሃው አጠገብ በጠብርያዱስ ባህር ስሞን ጴጥሮስን አገኘውና ስሞን ሆይ ትወደኛለህ አለው። በአማርኛ ሲተረጎም ነው ትወደኛለህ እንጂ በዋናው ቋንቋ ታፈቅረኛለህ ማለት ነው። ታፈቅረኛለህ? አሉ፣ አዎ፣ እንደማፈቅረህ ታውቃለህ። ታፈቅረኛለህ? አሉ ደግሞ ሶስት ጊዜ የጠየቀው በችግር ጊዜ ሶስት ጊዜ ከከዳው በኋላ ፍቅሩና ልቡት ትዝ ብሎት ያለቀሰውን ስሞን ጴጥሮስ ነው። ከዛ በኋላ ኃላፊ አደረገው ፓትሪያርክ አደረገው። ሳይወዱ እግዚአብሔርን አገልጋይ መሆን አይቻል፣ ኃላፊነት አይ መቀበል አይቻል፣ አባት መሆን አይቻል፣ ልጅ መሆን አይቻል፣ የትዳር አጋር ባለ መሆን አይቻል። ሚስጥ እግዚአብሔርን ካልወደዱ አይሆንም። አስቸጋሪ ሰው ነው የሚያደረገን ድንጋይ ነው የምንሆነው። እኛ ሰዎች ድንጋይ ነን ታቃላችሁ፣ ድንጋይ ድንጋይ ድንጋይ። የጸራቢው ልጅ ኢየሱስ ካላገኘን በስተቀርኛ ድንጋይ ነን። ስለዚህ እግዚአብሔርን ለሚወዱ ሰዎች ነው መልካም የሚደረግላቸው፣ ከተባለ ለእግዚአብሔር ፍቅርና ቦታ ምን ያህል ስፍራ እንዳለን እንድናይ ነው ዛሬ መንፈስ ቅዱስ የሚናገር። ምን ወደው ስለሚጠቅመን ነው፣ እግዚአብሔር ከችግር ስለሚያወጣን ነው። እንደ እሳት አደጋ መኪና እሳት ስለሚያጠፋልን ነው። ወይ ደግሞ እንደ ፍርድ ቤት ዳኛ እንዲፈርድልን ነው። ለምንድን ነው የምንወደው? ተመልከቱ እስቲ። አንዳንድ የችሎት ጉዳይ ቢገጥማችሁ ፍርድ ቤት ነው የምትሄዱት። ዳኞች ይቀመጡና ይፈርዱላችኋል። እነዚያ ዳኞች ግን ከችሎት ከወረዳችሁ በኋላ ትዝ አይሏችሁ። ብትታመሙ ሐኪሞች ያክሟችኋል። ከሐኪም ቤት ከወጣችሁ በኋላ ግን ትዝ አይሏችሁ። ሱፐርማርኬት ሄዳችሁ ገበያ ሄዳችሁ እቃ ትገዛላችሁ። ከምትገዙት ሰው በሰላማዊ መንገድ ዕቃ ትላወጣላችሁ። አ ዞር ስትሉ ትረሱታላችሁ። የሚጣፍጥ ምግብ በሚሸጥበት ሬስቶራንት ገብታችሁ ያስተናገዳችሁን ሰው አንድ አይታችሁ መለስ ስትሉ ትረሱታላችሁ። የሰውና እግዚአብሔር ግንኙነት እንደዚህ ነው መሆን ያለበት። አንተና እሱ አንቺና እሱ እኔና እሱ እንደዚህ ነው መኖር ያለብን፣ ተቀብሎ ወዲያው ዞር ሲሉ መርሳት እንደ አንድ ካፍቴሪያ አስተናጋጅ እንደ አንድ ክሊኒክ ውስጥ እንደሚቆም ነርስ ወይም ሐኪም እንደ አንድ ዳኛ ፍርድ ቤት ተቀምጦ ዳኝቶ ወድ እንደሚያሰላምበት እንደሚረሳ ዳኛ ነው እግዚአብሔር። ምንድን ነው ፐርሰንቱ? በህይወታችን ምን ያህል ፐርሰንት አለው እግዚአብሔር? ፍቅር ያስፈልገናል። ያለሱ መኖር አንችልም። የህይወት መግቦት ሁሉ ከሱ ነው። ጤና ከሱ ነው። ሰላም ከሱ ነው። ዋስትና ከሱ ነው። እናውቃለን። ይህ አይጠፋል። ግን ሰርቪሱን ለመቀበል ብቻ ነው የምንፈልገው። ያጠሳጠብነውን ልብስ ከላውንደሪ አውጥተን ከመጣም በኋላ ስለ ላውንደሪ ነው አናስብም። ከእግዚአብሔር ነው ነገር ተቀበለን፣ ከዛ እንረሰዋለን። ይሄ ነው እግዚአብሔር ለኛ ምንም ነገር ባንፈልግ ይናፍቀናል ምንም ነገር ባንፈልግ ሁሉ ነገር ኖሮ ይጠማናል የእግዚአብሔር ፍቅር አያችሁ እግዚአብሔር ልጆች መጠየቅ አለበት እኛና እግዚአብሔር ምንኖረው ኑሮ መመርመር አለበት። ይሄ መንፈሳዊ አገልግሎት የመንፈስ ጤናችን የሚመረመርበት ነው ደህና ናችሁ ወይስ አይደላችሁም? እያለን መንፈስ ቅዱስ የልባችንን ትርታ እየለካ ነው። መንፈስ ቅዱስ ትወዱኝ ያላችሁ እያለ ነው። እግዚአብሔርን ለሚወዱ እንዳሳቡ ለጠሩ ጠሪም ከጠራ በኋላ ሁሉም ወዳጅ አለ የሚመጣው። አንዳንዱ ቤተሰብ ጥሩ ወዳጅ ነው። አንዳንዱ ደግሞ እስቲ እኔው እስቲ እኔው ጉዱን ብሎ የሚመጣ ነው። አንዳንዱ ደግሞ ቤቱን ሰልሎ ለመዝረፍ አቅዶ የሚመጣ ነው። ተጠሪ ሁሉ እኮ እኩል አይደለም። ጠሪው ነው አንድ ታማኝ ቤቱን ለሁሉ የሚከፍተው እግዚአብሔር ልጅ እና ነገር ለበጎ የሚደረግለት ሰው መሆን አትፈልጉ? የነገር ውጤት ነገር ምንድን ነው? ለምሳሌ እግዚአብሔርን መከተል ጀመራችሁ አይደል? ፍጻሜው እንዲያምርልን የሆነ ዘመን ክርስቲያን ብቻ ሳይሆን እስከ ሽምግልና ድረስ እንደ አብርሃም ታማኝ ሆኖ መኖር የሚያስችል ፍጻሜ እንዲኖረን ነገር አማረ ማለት ነው፣ መልካም ሆነ ማለት ነው። ቤተሰብ መሰረትን፣ የልጆቻችንን ልጆች እስክናይ ድረስ ክብራቸው ማየት ውድቀታቸውን አይደለም፣ ስብረታቸውን አይደለም፣ ክብራቸውን ማየት ነጭ ለብሶ ማየት ነገር ለበጎ ሲትመደብ፣ እግዚአብሔርን አውቆ ማየት፣ አግብተን ከሆነ ቤታችን አጊጦ ማየት፣ ፍሬ በረከታችንን ማየት። ይሄ ነው በጎ ውጤት። ንስሐ ገብተን ከሆነ ደግሞ የመንፈስ ቅዱስ ፍሬን ማየት፣ የቅድስና ፍሬን እያፈራን ማየት። ይሄ ነው በጎ ውጤት። የማይሆን ነገር የማይቻል ነገር በእምነት እየሰራን ማየት እየሆነልን ማየት ስንጸልይ እየተከፈተልን ሰማይ መልስ እያገኘን ማየት ይሄ ነው በጎ ውጤት። ግን ይሄንን እግዚአብሔር ለሚወዱ ሰዎች ነው ይለናል። እግዚአብሔር ፍቅር። ለምንድ ነው ፍቅር ይበላችሁ? የሁለት ሰዎች ማለት ነው። አንድ ሰው ብቻ ፍቅር ሊባል፣ ሁለት ሰዎች እግዚአብሔር እኛ እንደሚወድ እኛም እግዚአብሔርን በመውደድ ፍቅር የሚባለውን ሰዓት ማንደድ እንችላለን። እግዚአብሔርን እንደ ሰው እንደምትወዱት ንገሩት። ትወደኛለህ፣ ትወደኛለህ ሲል ስሞን ጴጥሮስን በጣም ይገርመኛል። ጌታችን በእጁ ካበጀው ሸክላ ጋር እንደዚህ ሲነጋገር፣ ፍቅር ግን እንደዚህ ወንዶች ታውቃላችሁ፣ ሴቶቻችን በተለይ እጨኝነት እድሜ ላይ ያለን በየጊዜ ጊዜ ተወደኛለህ ተወደኛለህ፣ አታገባኝም፣ መቼ ነው የምታገባኝ ይሉናል። እንደውም ወንዶች ብዙ ጊዜ በዚህ አይነት ግፊት ነው ትላርምን መሰረት ገና ነኝ፣ ገና ነኝ ስንል ቆምን ልንቀ ስለምንችል ተወደኛለህ፣ አትወደኝም ማለት ነው አታገባኝም ስለሚሉ ነው ደጋግመን ብለን ማሰብ የምንጀምረው፣ ስለሚሉ ግን ለዛ ፍቅር ተጠቅቀናል። ለዛ ፍቅር ላገባናቸው ሴቶች ተጠንቀቀናል። ፍቅርን መስጠት ይችለናል ለምደናል። አፋችንን ከፍተን እንደምንወድ ለሚስታችን ገልጸናል። እግዚአብሔር እንደሚወደድ መስማት ይፈልጋል። እግዚአብሔር እንደምትወዱት ንገሩት፣ ፍቅራችሁን ንገሩት። ምንም ነገር ባላስፈለጋችሁም ሰዓት በምስጋናና በፍቅር ጸሎት ጸልዩ። ጸሎት መቀበያ ብቻ አይደለም። ይሄ ሰልፍ ይሄ ምንድን ነው የሚባል ሰልፍ አለ። አንዳንድ የቃል ነገር ለመቀበል የምንሰለፈው እኛ ኢትዮጵያ ሄደን እንሰለፋለን፣ እንቀበላለን፣ እንወጣለን። እንደሱ አይደለም። ጸሎት ጸሎት መግባት ነው መውጣት አይደለም። ተቀብሎ መሄድ አይደለም እንደዛ። ለምጻ ከአስሩ አንዱ እንደተፈወሰ ባወቀ ጊዜ፣ ሳምራዊ ነበር፣ እየዘለለ መጥቶ በጌታ እግር ስደፍት አለን፣ አመሰግንሃለሁ አለ። እሱ ነው ጸሎት ማረን ብሎ ነበር። አመሰግናሉ ደግሞ ተመልሶ መጣ። እነዛ ተቀብለው ሄዱ። ራሽን እንደሚታደል የቀበሌ ማህበረሰብ ተቀብለው ሄዱ። አስጠኝ። እሱ ግን መቶ ስድፍታል። አምልኮና ጸሎት ይሄ ነው። መምጣት ነው፣ መውደድ ነው፣ መሳም ነው፣ ማፍቀር ነው። እግዚአብሔር በራሳችን ጉዳይ እንኳ ቢዚ ሆነን እንውደደው አንውደደው ምንም የማናቅ ሰዎች እንደዛ። መጀመሪያ ነገርኳችሁ ወጣት ብዙ ሰዎች አለ። ግን ነገር ለበጎ ደግሞ እንዲደረግልን እንፈልጋለን። ቃሉ አይለወጥ። እግዚአብሔርን ለሚወዱ እና ሰው ለጠሩ ነገር ሁሉ ለበጎ ይደረጋል። ይህም በደንብ አድርጋችሁ አስቡበት። እግዚአብሔር ልጆች የሰማነውን በልባችን ጻፍ። መንፈስ ቅዱስ ሲባርከን እግዚአብሔር ቸርነት፣ የእናታችን ቤታ ቸርነት፣ የመላእክት ጥበቃ በሆን የጌታችን የስቶ ጽኑ እጅ ሁላችሁን ይደግፍ ይጠብቅ። ኮሜንት አርጋችሁ ላይክ አርጋችሁ እንድትወጡ ተስፋ አረጋለሁ። እግዚአብሔር ዘናችሁን ይባርቅ። ቀሲስ አሸናፊ ጎማሪያና ሰላም።